ሀገርን ለመምራትም ሆነ የጋራ አቅም ፈጥሮ ወደፊት ለመራመድ ብሔራዊ ጥቅምን ያስጠበቀ ጉዞ ከምንም ይቀድማል። በፖለቲካ ስርዓት ውስጥ ምንም እንኳን የሀሳብ ልዩነቶች ቢኖሩም ሁሉም ጎራ የሚታገልለትን የማህበረሰብ ጥያቄ ወደፊት እንጂ ወደ ኋላ እንደማይጎትት ዓለም አቀፍ ተሞክሮን በጥናታቸው የፈተሹ የዘርፉ ምሁራን ያነሳሉ። የኢትዮጵያ የፖለቲካ ስርዓት ግን ከዚህ በተቃራኒ ከትናንት መማር የተሳነው ሆኖ ዛሬ ድረስ ዘልቋል። በየትኛውም ዓለም አለ ልዩነት። ግን ሌሎቹ የሚያደርጉት የፖለቲካ ልምዳቸው ልዩነት ሲኖር በልዩነቱ ላይ ይነጋገራሉ። ይሄ ሐሳብ አሸናፊ ነው የሚለውን ነገር ይቀበላሉ፣ ያንኑ ተግባራዊ ያደርጋሉ። እኛስ ቢሮ ውስጥ እንነጋገራለን፣ የተሰማማን እንመሰላለን፣ እንወጣና ሌሎች ረጂዎችን እንፈልጋለን፣ ድምፅ አሰባስበን ወደ ውጊያ እንገባለን፣ ሸማቂ እንሸምቃለን፣ ራሳችንን ህይወታችን እናጣለን። ቀጥሎ ሌላውን እናደርጋለን፣ ያን እናደርጋለን። ይሄን ሁሉ ሲናደርግ በጣም በትልቁ የሚያሳዝነን የሀገራችን ቅድም ያልነውን ነፃ አወጣለሁ ብለውም አርሶ አደሩን ነው ህዝቡን ነው እናቶቹን ነው ግን ምንድን ነው ምንዳደርገው ወስደን እሱ ሜዳ ላይ እሱ ማሳል ውጊያ እናደርግበታል ይሄ ለአመታት የቆየ ኋላ ቀር አባዜ እንኳንስ ተጠቃሚ ሊያደርገን ሀብታችንን ወደ መጥፊያነት እንዳሸጋገረውም ማሳያዎች አሉ በብዙ ዓመት ጦርነት ውስጥ ቆየ ግጭት ውስጥ ቆየን ያለችንን ጥሬ ሀብት እንደምንም ያፈረናናትን ወስደናት ወዴት ነው የምናደርገው? መሳሪያ ገዝተን እንዋጋባታለን። ትንሽዬ ሀብት ክሊኒክ ሊሰራልን የሚችል እናቶቻችን ሊያክምልን የሚችል ብዙ ልጆቻችን ሊያስተምር የሚችል አርሶ አደሮቻችን ማዳበሪያ እዚሁ ሀገር ላይ ሊያስመርተን የሚችሉ ሀብቶቻችን ሁሉ ለውጊያ እንዳደርጋለን ይሄ ከምን የሚመጭ ነው? ከሀሳብ ድርቀት የሚመነጭ። ይህም ኢትዮጵያዊ ሴቶችን ጭምር በመሸርሸር ከሰብአዊነት ያፈነገጡ ተግባራት እንዲስፋፉ ምክንያት መሆኑንም የዘርፉ ተንታኞች ያስረዳሉ። የቀደሙትን ያላተረፈ ዛሬም የትግል ስልት ሆኖ ሲቀጥል ማየቱ ደግሞ ሌላ የቤት ስራ ነው። በሀገራዊ እሴት የምንታወቅ ጀግኖች ችግሮቻችን በሰላም መንገድ በመፍታት በእሴቶቻችን በጣም ደማቅ ሴቶች አሉ፣ እንደ ሀገር የምንኮራባቸው። አሁን እኮ እሱ የለም። ለህዝብ ነው የምታገለው የሚል ኃይል ካለ ጥያቄውን ለሀገራዊ ምክክር ኮሚሽን አቅርቦ እርስ በርሱ ከሚዋጋ ከጥያቄው ከተከበረለት ትጥቅ ይፈታል። እንግዲህ አንድ ሁለት አማራጭ አለ። ችግሩን በሰላማዊ መንገድ መፍታት ነው። በሰላማዊ መንገድ የማይፈታ ከሆነ ትጥቅ እንደተዋጋ ትሞታለህ፣ ታረጃለህ። ይህ እያደገ መጥቶ የግል ጥቅምን የተንተራሱ ፖለቲከኞች እንታገልለታለን የሚሉትን ማህበረሰብ ያለውን ሁሉ እያሳጡ ዋጋ እያስከፈሉት መቆየታቸውን ዛሬ ላይ የሚስተዋሉ ተሞክሮቻችን አስረጅ ናቸው። እሱን እናግታለን፣ በሬውን ወስደን እናርድበታለን፣ ቀንበሩን እንሰብራለን። ይሄ በጣም በትልቁ መሰበርም ያለበት፣ እንደው በተቻለ ኢትዮጵያዊ ባህል የተኛውንም ተጠቅመን ማስወገድ ያለብን ልምምድ ነው። ስለዚህ ያንን ካደረግን ፖለቲካችን ጤናማ ይሆናል፣ ኢኮኖሚውን አንድ ደረጃ ከፍ እናደርጋለን፣ የሀገራችን እድገት ያን እናደርጋለን። ስለዚህ ፖለቲካ ፓርቲዎች ሀሳብ የሚነጋገሩ ብዙውን መነጋገር ያለባቸው ጊዜያቸውንም ኤነርጂያቸውንም ጉልበታቸውን ማጥፋት ያለባቸው ምን ላይ ነው? አንድነቱ ላይ። ከዚህ የተማሩ ስሌቱ የገባቸው ህዝቤ ብለው የወጡት ደግሞ ለዚህ ምስክር ናቸው። ቢዝነስ ተኮር ነው ስራው። በዛ የተነሳ ራሴን አግልዬ የተወሰነ ጊዜ ቆይቼ ድጋሜ ነው ጊሳቀጠነ የገባት ህብረተሰብ በድናናል። ራሳችንን ጎድተናል። በስነ ልቦናም በብዙ ነገር ተጎድተናል። እኛ ዛሬም ኢትዮጵያ የሚያስፈልጋት ከደህንነት የሚያወጣት ለነገው ትውልድ የሚሆን ዘመኑን የሚመጥን ጠቃሚ ቅርስ ስለመሆኑ በተደጋጋሚ የሚጠቅሱት ጠቅላይ ሚኒስትር አብይ አህመድ ከጥፋት ለሚመለሱት የተዘረጋው እጅ ዛሬም እንዳልታጠፈ ያነሳሉ። የአሁኑ ሽፍታ መምህር ማገት፣ ትምህርት መዝጋት፣ ተማሪ እንዳይማር መከልከል የትግሩ አካል ያደረገ ግን ደግሞ እታገለልሃለሁ የሚል ሆኖ መጣ። ኒው ቻሌንጅ ነው ይሄ። ባካችሁ ይቅር። አይጠቅምም። ማሸነፍ አይቻልም በዛ መንገድ። ጊዜ የምናባክ ባክ ነው። ይቅር ብለን ሞክረናል፣ የሚታወቅ ፋክት ነው። አይ ሙከራ ብቻ ነው ደግሞ እንዳይባል በሰላም የሚገቡ ካሉ እጃችን ዘግተን እንቀበል ብለን ቤኒሻንጉል ገብተዋል፣ አፋር ገብተዋል፣ ከአማራ ብዙ ይገባሉ፣ ከኦሮሚያ ይገባሉ። ከሶስት ወር በፊት ደግሞ ታውቃላችሁ እዚህ ሻው አካባቢ ምዕራብ ገብተዋል። ክፍት ነው። ገብተዋል። ብቻ ነው እንደ አይደለም፣ ሹመኞች ናቸው። በኢትዮጵያ ታሪክ ተቃዋሚም ቢሆን ፋይዳ ካለው እውቀት ካለው ባሸንፍም አብሬ ልስራ ያለ መንግስት ነው። ከዚህ በለመስተዋል